ስ ትመለከታለህ? የማይጠቅመው የማያዘልቀው የማያሸክረው ለምን ትመለከታለህ? አንተ ከዚህ በኋላ ሁልጊዜ ሁልጊዜ፣ አንድ ጊዜ ብቻ አይደለም፣ አንድ ቀን ብቻ አይደለም፣ አንድ ዓመት ብቻ አይደለም፣ አንድ ወር ብቻ አይደለም፣ አንድ ሳምንት ብቻ አይደለም። ከዛሬ ቀን ጀምሮ በየኢለተሌት በየሰዓት በየደቂቃ ገብተህ ማየት ትጀምራለህ። ሰው ወንጌል ባነበብኩት ቦታ ላይ ሰውዬው ምንድን ነው እያለፈ ያለው የናዝረቱ ኢየሱስ ነው። ስም ሰው የደነገጠና ብድግ አለ፣ ቁጭ ካለበት ብድግ አለ እና እንደዚያ፣ እነሱ የናዝረቱ ኢየሱስ ነው ብሎ ነው የነገሩት። እሱ ግን የዳዊት ልጅ ኢየሱስ ሆይ፣ የማ ልጅ ሰው የለካ፣ ከነጥንቱ ያውቃል፣ ከነጥንቱ እነሱ አሁን የመጣ ነው የነገሩት። እሱ ግን ከጥንቱ ጭምር ያቃል። ከጥንቱ ጀምሮ ስለሚያውቅ እንደዚህ ዳዊት ልጅ ኢየሱስ ሆይ ምን አርገኝ ማረኛ ነው ማረ ብሎ ከዛ፣ ከፊት የነበሩ ሰዎች አንተ ባክ ዝም ብሎ ገጸጹ ሲገጽሱ እሱ ደግሞ ዝም ማለት አልቻለም። አብስቶ አይቷል አይ እንደ አሮገ ካባን ለብሼ ልመና መፈለግ አልፈልግም። ለልመና መውጣት አልፈልግም። ለሚኛ ይዘዳር ላይ መቀመጥ አልፈልግም። እዚህ በር ትንሹ ትልቁ ሳንቲም እየጠየኩ መቀመጥ አልፈልግም። አሁን አብዝቼ መጮ ያለብኝ ማየት አለብኝ። አይኑን አይደለም እየጠየቀው ሰውዬው፣ ሰውዬው አይኑን አይደለም እየጠየቀው። ኢየሱስ ምንን ጠየቀ? አይዘንዳል አይዘንድ ማለትና አይኔ ማለት ይለያል። እውነት ውሸት አይኔስ ስጣይ ማለት የስጋ አይኔ ዘንድ ማለት ከውስጥ የመንፈስ ቅዱስ አይ ቅድም የንስሩ ታሪክ ነግሬያለሁ። ንስሯ ንስር የንስር እንቁላል በዶሮ ከተፈለፈለች ከዶሮ ጋር ተፈልፍላ ከዶሮ ጋር ተፈልፍላ አንድ ላይ ታድጋለች። እያደገች ከእለታት አንድ ቀን አይኖ ብድክ ሲታደርግ ንስሮች በላይ ነው የሚራመዱ ዶሮ በላይ ይወጣ መብረር ይችላል አየ ለዶሪቷ ማለት ለንስሯ አይኗ ወደ ላይ ብድቅ አድጋ ስታነሳ ታየው። ከላይ በኩል ይበራ ወይ ነኝ። እነዚህ የኔ ጓደኞች ናቸው። እኔ ግን ጓደኛ ካልሆኑት ነገሮች ጋር እየተራመድኩ ነው ያለችና ቀጠለ። ስትነሳ ለቀኝ ይወስዳ፣ ስትነሳ ይወስዳ፣ ስትነሳ ይወስዳ። ከዛ ይወሰደ እየወሰደ ከነሱ ጋር አቀላቀለ። ሀማ ሀማ ሀማ። የስጋ አይን አይደለም። የሽሮ አይን አይደለም። የበርበሬ አይን አይደለም። የማጣትና የኪሳራ ዓይኔ አይደለም። ከዛሬ ቀን ጀምሮ ጠላቴ እያየ ሞርተኛ እያየ ደጋሚ እያየ ሰፈሩ መንደሩ እያየ እግዚአብሔር ምስክሬ ከፍ የሚያደርግ የመንፈስ ቅዱስ አይ ኖ ዝም ማለት አልችልም። ዝም ማለት አልችልም። ስለዚህ አሁን ያለብን

ማየት ትጀምራለች። አሜን ነው። ዛሬ ለእኔ ኢየሱስ ይቆማል እና ለእኔ ኢየሱስ ይቆማል። ሁሌ ጩኸት ነው። አላቆምም እኔ ጩኸይ ብሎኛል። የእኔ ጩኸት ትርፌ ነው። የእኔ ጩኸት በረከቴ ነው። የኔ ጩኸት ሰላሜ ነው። የእኔ ጩኸት በሬ ነው። የእኔ ጩኸት ቁልፌ ነው። እኔ ኢየሱስ ይቆማል ምስ ኢየሱስ ይቆማል እየከሰሱ ማየት ትጀምራለ አሜን አርጅቶ ሰውየው ኢየሱስ የ መቃብር እየጠበቀ ኢየሱስን ካየ ዱላ ይዞ እኔ እስራኤልን ተስፋ ሳላይ አልሞትም ብሎክ በጣም ከተወራረደ አንተ ምን ማየት ትፈልጋለህ ሶፋ ቲቪ እየቀየር አመት አመት ምንጣፍ እየቀየር ቤት ላይ ምንጣፍ ቀየረ እየተባልክ መኖር ነው የምትፈልገው፣ ወይ ክብርን ኢየሱስ ምናችን ነው? የተቀማ ሰው ያግኝ፣ የናፈቀ ሰው ይብላ። የተጠማ ሰው የተጠማው ታገኛ አንድ የተጠማ ሰው ይጠጣ። ገንዘብ ምድር ነገር አንተም አንተም ጌታዊ ማና ሶፕራቲካለቤታ ዛሬ አጅቶ ይወጣልሜን ው የሱሴ ምስክር እግዚአብሔር እንደዚያለ ከዛሬ ቃል ጀምሮ ማንም ያልረገጠበት ከፍታ አስረክጣለሁ፣ አስረግጣለሁ፣ አስረግጣለሁ። ከፍታው የስራ አይደለም፣ ከፍታው የበረከት አይደለም። ከፍታው የክብር ነው፣ ከፍታው የአገልግሎት ነው።

አሁን ወስኝ ያለው እግዚአብሔር አይቼ ኮ ማገለገል ፈልጋል አይቼ መናገር ፈልጋል በጣም ሪሊ የሆነ ነገሮችን ግን ያየከው ነገር መጨበጥ ከልክሏል ዛሬ ሲያሰው እግዚአብሔር ምስክር ፖርተሩን የሚሰብር አይን ይከፍታል

ትብቻ መከራ በጥሶ የሚያልፉ፣ ችግሩን በጥሶ የሚያልፉ፣ በሽታ በጥሶ የሚያልፉ፣ የዘመኑን ጥያቄ በጥሶ የሚያልፉ እግዚአብሔር ለምድራችን የሚቀቡ አባቶች የሚቀቡ እናቶች

እግዚአብሔር እንደስ ያለ ከዚህ በኋላ የሌሎችን ትንቢት ለመስማት አይዱ ያዩት ነገር ይወርሳሉ አለኝ። ያዩት ነገር ይወርሳሉ አለኝ። የወንጌሉ ባላደረዎች፣ የወንጌሉ ወታደሮች፣ የወንጌሉ ሰረገሎች ሆነ በኢየሱስም ሆነ ከዛሬ ቀን ጀምሮ ለችግሩ ባለመፍትሄ፣ ለመከራ ባለመፍትሄ፣ ለበፊታ ለበሽታ ባለመፍትሄ አሜን። ለተኙ ነገር ባለመፍትሄ እግዚአብሔር ምስክር አላት። ያቆመው ነገር ሁሉ እግዚአብሔር እኔ ባንታስ ጀምራል። አሜን፣ ባንታስ ጀምራል። አሜን። ይከፈታል፣ ይቀጠላል። የመንፈስ ቅዱስ አይ አሜን። ተገጥሞላል፣ ተገጥሞላል፣ ተገጥሞላል። አሜን፣ ተገጥሞላል። አሜን። አይተህ ትወጣለህ፣ ገብተህ ትወርሳለህ። አሳ ያለው አስወርሳለሁ፣ አስገባለሁ።

አደራም ባላደርክ ተጠያቂ ነኝ ማለት ነው። እግዚአብሔር ደግሞ ያንንም 216 ተናገረ፣ ቅርብ ጊዜ 217 ላይም ተናገረ። አሁን ይህንም ደግሞ 218 ላይ እግዚአብሔር ምንም ያልተለወጠ ያልዋዘቀ የጠራው እግዚአብሔር የራሱን ድምጽ ያመጣበት ትክክል ነው። ብዙዎች ምናልባት በመንፈስ እይታ ላይ ትንሽ ቡራቡሬ መልክ ያሉት ሌላ ስያሜ ለመቀበል የሚመጡ ሰዎች ስላየሁት ነው። ነገር ግን እግዚአብሔር ትክክለኛው ተናግሯልና ይሄ ሶስተኛ መሰጅ ነው። እሱም እግዚአብሔር ቀድሞ በታላላቅ ነቢያት ደጋግሞ ተነግሮ አሁን የመጨረሻ እንግዲህ ከዚህ በኋላ ባላደርግ የአድራው በላተኛው ቀባሪውም ነኝ። የወንጌሉ አደራ እውነት ነው። ትክክል ትክክል ነው ቤተ ክርስቲያን አድሬ ትመጣለህ ትናገራለህ ይፈጽማል። አይቴ ታድራለህ ትናገራለህ ይፈጽማል። ይኸው እንካ የዚህ ቤተክርስቲያን አገልጋይ አንቴ እግዚአብሔር አሳሊበ ሰጣለሁ። አይኖችን በሙሉ ከፍቻለሁ፣ ቅርቢቶችን አንስቻለሁ። ታምራት ወሏል በጌታ በኢየሱስም ይኸው አይኒ ተከፈተ፣ አይኒ ተከፈተ፣ ቅርቢት ተነስቷል። ጋድ ብሌስ እዚህ ጉባኤ ውስጥ እዚህ ጉባኤ